መጽሐፈ ዩዲት ምዕራፍ 16 ዮዲትም ይችን ምስጋና በሁላቸው በእስራኤል ልጆች ዘንድ ተናገረች። ህዝቡም ሁሉ ይችን ምስጋና ተናገሩ። ዮዲትም ፈጣሪያችን እግዚአብሔርን ከበሮ እየመታችሁ አመስግኑት፣ ጸናጽልም እየመታችሁ አመስግኑት፣ በገና እየደረደራችሁ ምስጋና እያመሰገናችሁ አክብሩት፣ አግነኑት። እግዚአብሔር ጠላትን ያጠፋልና ስሙም አሸናፊ ይባላልና ስሙንም አመስግኑ። እርሱ የሰራዊቱ እርሱ ከሰራዊቱ ከመላእክት ጋር በህዝቡ መካከል ሆኖ ከተከተሉን ከአሕዛብ አድኖናልና ስሙን አመስግኑት። አርበኞቹ ከመጽስጽ አጠገብ ከተራራው መጡ። ከብዙ ሰራዊቶቻቸውም ጋር ወጡ። በብዛታቸውም ፈሳሹን አቆሙት፣ ፈረሶቻቸውም ኮረብታውን ሸፈኑት። አውራጃችንን በእሳት ያቃጥሉ ዘንድ አቃጠሉ፣ በጦርም ጎልማሶቻችንን ይገድሉ ዘንድ ግደሉ፣ ልጆቻችንንም ቆነጃጅቱን ይማርኩ ዘንድ ማርኩ ብለው ነበር። ነገር ግን ሁሉን የሚገዛ እግዚአብሔር በዩዴት እጅ አጠፋቸው። አርበኛቸው በጎልማሳ እጅ ድል አልተነሳምና የቤጤናም ልጆች ያጠፋቸው አይደሉምና የሜራሪ ልጅ ዮዲት በደም ግባቷ አጠፋቸው እንጂ ከፍ ያሉ አርበኞች ድል የነሷቸው አይደሉምና ነገር ግን ሁሉን የሚገዛ እግዚአብሔር በዮዲት እጅ አጠፋቸው የድህነቷን ልብስ በሚያዝኑ በእስራኤል ዘንድ ትታ ሄደች ፊቷንም ሽቱ ተቀባች ራሷን ተሰርታ ሰርሙዴ አደረገች። ሆሎፎርኒስንም ለማሳት የሐር ልብስንም ለበሰች፣ ጫሟንም ተጫማች። በደም ግባቷም ዓይኑን በዘበዘችው፣ ደም ግባቷም ሰውነቱን ማረከች። ሰይፍን በአንገቱ ሄደ። ከመደፋፈሯ የተነሳ የፋርስ ሰዎች ደነገጡ። ከመጨከኗም የተነሳ የሜዶን ሰዎች ፈሩ። ያን ጊዜ ያዘኑ ወገኖቼ ደነፉ። የተናቁ ወገኖቼም ፈርተው ነበር፣ ደንግጠው ነበር። የወገኖቼም ልጆች ቃላቸውን ከፍ ከፍ አድርገው ተከትለው ወጓቸው፣ አርበኞቻቸውንም ወጓቸው። ከእግዚአብሔር አርበኞች ከእስራኤልም የተነሳ ጠፉ። ለእግዚአብሔር ምስጋና አቀርባለሁ፣ ፈጽሜ እግዚአብሔርን አመሰግናለሁ። እግዚአብሔር ግን ገናና ነው፣ ፈጽሞ የከበረ ነው። ኃይሉም የተደነቀ ነው። ይፈጠሩ ብለሃልና እነርሳቸውም ተፈጥረዋልና ፍጥረትህ ሁሉ ይገዙልሃል። መንፈስህ ረድሄትህ ሰደህ እስራኤልም በረድኤት ታደሱ። ተራሮች ከመመስረታቸው ከመሰረታቸው ይነዋወጣሉና ውሆችም ይነዋወጣሉና አለቱም ገጸ መዓትህ ከመገለጡ የተነሳ እንደ አደሮ ማር ይቀልጣልና፣ ለቃልህም የማይታዘዝ የለም። በጎ መዓዛ አድርገህ ልትቀበለው መስዋዕቱ ሁሉ አይበቃምና፣ ስሁም ሁሉ ከቁርባንህ ያንሳልና። ዳግመኛም የሚፈሩህን ሰዎች ይቀርበላቸው። እግዚአብሔርን የሚፈራ ሰው ግን ሁልጊዜ ገናና ነው። በወገኖቼ በጠላትነት ለሚነሱ አህዛብ ወዮላቸው። የሚገዛ እግዚአብሔርም ቁርጥ ፍርድ በሚደረግበት ቀን ተበቅሎ ያጠፋቸዋል። በሰውነታቸውም ትልና እሳትን ያመጣባቸዋል። በመከራም ተይዘው ለዘላለም ያለቅሳሉ። እስራኤልም ወደ ኢየሩሳሌም በደረሱ ጊዜ ለእግዚአብሔር ሰገዱ። ሕዝቡም ከኃጢአት ራሳቸውም ባነጹ ጊዜ በፈቃዳቸው የሚሰጡትን ገንዘባቸውንና ቁርባናቸውን አገቡ። ዮዲትም ህዝቡ የሰጧት የሆሎፎርኒስን ገንዘብ አኖረች። ህዝቡም በቤተ መቅደስ አንጻር ባለች በኢየሩሳሌም ባለ በቤተ መቅደስ ሶስት ወር ተድላ ደስታ አደረጉ። ዮዲትም ከእነርሳቸው ጋር ተቀመጠች። ከዚያ ወራት በኋላ ሰው ሁሉ ወደ እርስቱ ገባ። ዮዲትም ወደ ቤጤልዋ ተመልሳ በስራዋ ጸንታ ኖረች። በዘመኗም በአገር ሁሉ የከበረች ሆነች። የሚፈልጓትም ሰዎች ብዙ ነበሩ። ባሏ ምናሴ ሞቶ በወገነቹ ዘንድ ከተቀበረ ጀምሮ በህይወት በኖረችበት ዘመን ሁሉ በግብር ያወቃት ሰው የለም። ፈጽማ ገነነች። በባሏ በምናሴ ቤት እስክታረጅ ድረስ ኖረች። ዘመኖቿም መቶ አምስት ናቸው። ያችንም ብላቴናዋን ነጻ ወጣቻት። በቤጤልዋ ሞታ በባሏ በምናሴ መቃብር ተቀበረች። የእስራኤልም ወገኖች ሰባት ቀን አለቀሱላት። ገንዘቧንም ሳትሞት ለባሏ ለምናሴ አቅራቢያ ለሆኑ ለእርሷ አቅራቢያ ለሆኑ ለዘመዶቿም ከፍላ ሰጠች። ከዚህ በኋላ የእስራኤልን ልጆች በዩዲት ዘመን ያስፈሯቸው የለም። ዳግመኛ ከሞተች በኋላ ብዙ ዘመን ያስፈራቸው የለም። ለእግዚአብሔር ለዘላለሙ ክብር ምስጋና ይገባውና ዮዲት የተናገረችው ነገር መላ ተፈጸመ።